አባ ተጉለት ሚዲያ፣ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። አጋጣሚ የሆነ የለምሳ ልብስ ነው። ኮሜንትን ያልኩት ማለት ነው። እግርሽ ላይ ወድቆ እንዲወስድሽ ምንም ነገር እንዳታስቢ። እንግዲህ ሱመያ በስስት ስንጠብቃት ነበር። ብዙዎቻችን ስለ ሱመያ ተጨንቀናል ማለት ነው። ሱመያ የት ሄደች? ሱመያ የት ገባች? ሱመያ ለምን ቪዲዮ አልሰራችም? ሱመያ ምን ሆና ነው? ሱመያ ምን ውስጥ ገብታ ነው? ሱመያን ምን አድርገዋት ይሆን? ብቻ ብዙዎቻችን በጣም ተጨንቀን ነበር ማለት ነው። እንዲሁም ትናንትና እኔ የሆነ ቪዲዮ ሰርቼ ነበር ማለት ነው። ያው የብዙዎቻችሁ ጭንቀት ነው እና ትንሽ ፈታ እንድትሉና አለች ትላላችሁ ብዬ ነው ማለት ነው እና እንግዲህ ያ ምንድን ነው ዛሬ ይዛልን የመጣችው? ከዚህ ቀደም የሱመያ ልጅ ወስደውባት ነበር። ማን? የሰይድ ወንድም። እንግዲህ የሰይድ ወንድም ልጁን ልጅቷን ከወሰዳት በኋላ ጀሚላን እንግዲህ ወስዶ ለሚስቱ ይሰጣታል ማለት ነው። ሚስቱ ጋር አስቀምጦ እሱ ከቤት ይወጣል ማለት ነው። እንግዲህ ልጅቷ ስታለቅስባት የሰይድ እህትም ከውጭ ትደውልና ለእሷ ልጅቷ አንቺ ጋ ከሆነች እባክሽን ለሱመያ መልሽላት፣ የልጅን ነገር ታቂዋለች ትልና ያው ልጅቷ ወደ ሱመያ እንድትመለስ ታደርጋል ማለት ነው። እህቱ ያንንም ትሰማና እንግዲህ እናት ነሽና እናት ነችና እናት በእናት አይጨክንምና ምክንያቱም የሱመያ ስሜት ይገባታል ማለት ነው ልጆቷ እና የሱመያ ስሜቷ ስለገባት ሀሳቧ፣ ጭንቀቷ ስለገባት እንግዲህ የሰይድ ወንድም ሰርቆ ያመጣትን ልጅ ከቤት ያስቀመጣትን ልጅ ሚስቱ ወደ ሱመያ ይደዋወሉና ለሱመያ ትመልስላታለኝ ማለት ነው። ያው ያን ዕለት እንዳያችሁት ልጅቷን ከመለሰች በኋላ ግን ወደ ቤት ስትመለስ የሰይድ ወንድም ልጆቿን በር ላይ አድርጎ ነው የጠበቃት ማለት ነው። እንግዲህ ከዚህ ጥፊ ዓይንሽን እንዳላይ ከዚህ ውጭልኝ ብሎ ደብድቦ ከቤት አባረረኝ ይብላለኝ እንግዲህ፣ በጣም ያሳዝናል፣ በጣም ያሳፍራል ማለት ነው። ይሄ ትንሽነቱን ነው የሚያስታውቀውና የሰው ልጅ በዚህ ልክ አይጓዝም። ምክንያቱም ሰይድ ከአንድም ሁለት ትዳር ነው ያለው፣ እሱም ሊኖረው ይችላል። የሚያውቅ የለም ግን ግን ደግሞ ኖረውም አልኖረውም እኛ አይመለከተንም። ግን ደግሞ የሰይድ ወንድም በሰይድ ትዳር የሚያገባህና የሚመለከትህ ነገር የለም። ከሆነ ከሆነ ልጅ ቀምቶ መውሰድ ሳይሆን ሁለቱንም እንደ ትልቅ ሽማግሌ ያንለልክ ሱመያን ስታገኛት በይ ሱመያ የአንቺን መንከራተት የወንድሜም መንከራተት እዚህ ጋር ይበቃል። እስቲ ተለቅተለቅ ያለ ሽማግሌዎች ፈልግ፣ ያለው እነዛ ሽማግሌዎች በዚህ ቀን ይገኛሉና በዚህ ቀን እንድትገኝ አደራሽን፣ ሱመያ ብሎ ለማስታረቅ መሞከር ነው እንጂ ከሱመያ ልጅን ሰርቆ ይዞ ሄዶ፣ ከዛ በኋላ ሱመያ እንደዛ ስትጨነቅ፣ ሚስቱ ደግሞ መልሳ ልጅቷን ለሱመያ ስሰጣት ከዛ ደግሞ እሷ ወደ ቤቷ ስትመለስ በሰራችበት ልብስ፣ ስትሰራበት በዋለችው ልብስ ወደ ቤቷ እንዳትገባ በር ላይ ጠብቆ በዚሁ ሂጂ አልፈልግሽም ብሎ እንግዲህ ሚስቱን የልጆቹን እናት የትዳር አጋሩን ከቤት አባሯታል ማለት ነው። ከቤት ሲያባረራትም እንግዲህ ለሱመያ ትደውልና ሱመያ፣ ባለቤቴ ከቤት አባረረኝ በለበስኩት ልብሴ ነው ያባረረኝ። እናም ልብስም ያስፈልገኛል ገንዘብም ያስፈልገኛል ትላታለች። ሱመያም እንግዲህ አይ መልሰው እያጭበረበሩኝ ይሆናል ትልና ችላ ብላ፣ በስንተኛው ቀን ደግሞ እንደዚሁ ስትላት እሺ በቃ ትልና ብርም ትልክላታለች። ያው አንዳንድ ነገሮችን ታረዳታ እንትን ትላታለች። ከዛ በኋላም እንግዲህ ያው ወደ ሚዲያው ይዛት መጣች ማለት ነው። እንግዲህ በደንብ እኔ ደበደበኝ እያለች ነው። በጣም ያሳፈራል በአሁኑ ሰዓት ወንድ ልጅ ለሴሌ ዱላ ማንሳት ማለት የመረገም ነው፣ ነው የምለው እውነት። በአሁኑ ሰዓት እኮ ሴት ልጅ አትመታም። በቃ ከተመከረች በምክር መመለስ ነው እንጂ አይ ያ ይመስል ድሮ መነራረት ወይ እንግዲህ መነራት መነረት ቀረ ማለት ነው እንዴ? ምን አሰባችሁ ነው እናንተ? ቆይ፣ ኧረ ተው፣ ባሎች ተው፣ ግን ተው፣ እውነት ተው። እውነትም እኮ ነው፣ አንዳንድ ሴቶች እኮ እውነታቸው እኮ ነው። የውጭ ሀገር ባል ሀቢብቲ፣ ምን ይጀልሽ፣ ልምጣ፣ ምን ላምጣልሽ፣ የኔ ቆንጆ፣ የኔ ማር ይላል። የዚህ ሀገር የኢትዮጵያ ባል ደግሞ ጠዋትና ማታ እየተነሳ በዱላ ይነርተናል። ስለዚህ ምን እዳለብን? ባለንበት ነጭ እናገባለን ባለንበት የሌላ ሀገር ዜጋ እናገባለን እያሉ ለካ እህቶቻችን እንደዚህ የሚቀላቀሉት ለካ ዱላ እየመረራቸው ነው እንዴ? አረ ተው የኢትዮጵያ ወንዶች ተው፣ ዱላ አቁሙና ጥሩ አይደለም ጥሩ አይደለም። እና አህያ ራሱ ከሆነ አትደበደብም እንኳን የሰው ልጅ ማለት ነው። እና ያው በመነጋገር እመኑ ማለት ነው። እና እንግዲህ የሰይድ ወንድም ሚስቱን ከቤት አባሯታል ማለት ነው። ሱመያ እንዳለችው ከሆነ ቻናል ሰጥቻታለሁ፣ ቻናሏን ሰብስክራይብ አድርጉላት፣ ከኔ ጋር ትሰራለች ብላለች። እንግዲህ ያው ትሰራለች ማለት ነው። ምንም ችግር የለውም። እሱ ካልፈልጋት ደህና ትሆኑ እንጂ ደግሞ ምን አባቱ። ዋናው ነገር እጅና እግር ይኑርሽ። ከአሁን ሰዓት ሰርተሽ ትኖሪያለሽ። የስራ ሞራሉ ይኑርሽ። ሰርተሽ ለመኖር አንቺ ሞራሉ ካለሽ፣ ከሰው በታች መታየት ካልፈለግሽ፣ ነገ ትልቅ ደረጃ ላይ ትደርሻለሽ። በምንም አስወጣሽ በምንም ለምን በአንድ ብጫቂ ጨርቃቶችም ግን እሱ ህሊና ካለው እንደዚህ ማድረግ የለበትም። ሚስቱ ናት ሲሆን ሲሆን ለምን እንደዚህ ያደረግሽ እንደዚ ኮ ማድረግ አልነበረብሽም እኔ ኮ እንዲታረቁ ስለፈለግኩ ነው ብሎ በምክር መፍታት ነው እንጂ የሰይድ ልጅ ወስደሻታል ና ሂጂ መልሽ ማለት። ይችን ሕፃን ልጅ ወስዶ ምን ሊያረጋት ነው? ግን አንዳንድ ሰው በጣም ይገርመኛል። እውነት ልጅቷ ሕፃን ልጅ ናት። በዛ ላይ ልጅቷ እያለቀሰችብኝ ነበር አለች። ና እሱ አምጥቶ ጥሏት ሄደ ማለት ነው እና ለደቂቃ እንኳን አብሯት አልተቀመጠም ከሕፃኗ ጋር እንግዲህ እንደሰማ ነው ከሆነ ማለት ነው እና ግን በጣም ያሳስራል። እንደዚህ የምታረጉ ወንዶች ተጠንቀቁ። በተለይ ባልና ሚስት ሲጣሉ፣ በባልና ሚስት አትግቡ። በቃ ከቻላችሁ ማስታረቅ ነው እንጂ አንዱን ለአንዱ አንዱን ለአንዱ ማድረግ ጥሩ አይደለም እና እንደዛ ነው የምለው። እንግዲህ ሱመያ እንዳለችው ምንድን ነው ያለችው? ለምኑ የእግርሽ ስር ወድቆ ይቅርታ ጠይቆሽ ወደ ቤት እንድትመለሽ ነው ማደርገው አይዞሽ፣ አታልቅሽ ብላለች። እንግዲህ አምናለሁ። እንግዲህ እግዚአብሔር ይርዳችሁ፣ ፈጣሪ ይርዳችሁ። ውጭ ያለችው እህቱ እንደምታግዝሽ ተስፋለኝ ው ለሰይድ ብለህ እንትን ስትል ደግሞ አንተም ቤት ክን እናት ዳር ክን አጣት ማለት ነው እና ጥሩ አደለም። እና ስላችሁ እንግዲህ ሱመያን ስላየናት በነገራችን ላይ ደስ ብሎናል። የሰይድ ወንድም ደግሞ ወደ ቀልብህ ተመልሰህ ሚስትህን ይቅርታ ጠይቀህ በሰላም ወደ ቤትህ እንድትመለስ ወደ ቤቷ ወደ ቤቷ እንድትመለስ አድርግ ማለት ነው እና ከባድ ነው። እውነት ባልና ሚስቶች አትጣሉ ማለት ነው። ከተጋባችሁ በኋላ ምንድን ነው የሚያጣላችሁ? እን ሰው እን እንዴ ካገባሁ አልጣለም ብቻ ላግባው እንጂ አልጣለም። ብቻ የት ነው ያለው? ግራ ጎኔ ና እንጂ አንተ ብቻ ግን እንዳትማታ ነግሬ ያለሁ እማታለሁ። ካልቆየሁ መማታት አይቻልም። እና ለማንኛውም እንግዲህ ያው እንደዛ ነው እላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን ይላለሁ። ቤተሰቦቼ ሱመያዬ በርቺ፣ አንቺ ሴት ጀግና ነሽ ማለት ነው በርቺ፣ እንሻለሁ። ሌላው በቅርቡ እንደሚታረቁ ተስፋለን። ሱመያና ሰይድ ማለት ነው። ሰይድና ሱመያ በቅርቡ ከታረቁ ማነው የሰይድ ወንድምም እንግዲህ ሚስቱን ከሱም እያገ ይወስዳል ማለትነው ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።